ብስሚላህ ወልሐምዱሊላህ ወሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። ተመልሰናል ቀደም ሲል የተጀመረው ሱረቱ አልበቀራ። አሁንም እንግዲህ አላህ ሱብሃነሁ ወተዓላ በዚህ ሱራ ውስጥ ብዙ ፋይዳ ነገሮችን እንደሚያስተምረን ነው በመግቢያው ላይ ለመጥቀስ የተሞከረው። አሁን መጀመሪያ የኢማንን ጉዳይ ያነሳል። የእስላም መሰረቱ ኢማን ነው እና ማለት ነው ከዛ በፊት ግን ለዚህ ለኢማናችን ምንጭ የሆነውን ኪታባችንን ባጭሩ ምንነቱን ይጠቅሰናል ማለት ነው። ምንጩ ማን እንደሆነ የእሱ አስፈላጊነትም ማን እንደሆነ እንረዳ ዘንድ ዛሊከ ልኪታብ ይላል። ዛሊከ ልኪታብ ይህ ነው ኪታብ። የተለያየ ትርጉም አለው እንግዲህ፣ እያንዳንዷ በደንብ እንትን እንድትሉ ዛሊከ ማለት የጥቅሻ ስም ነው። ወደፊት እንደዚህ የሚታይ ነገር ያ ተብሎ በጣት ተቀስሮ በማመላከት ይነገራል። እና የማመላከቻ ቃላቶች ሶስት ደረጃ አላቸው። በአረበኛ አንደኛ ዛ ይባላል፣ ሁለተኛ ዛከ ይባላል፣ ሶስተኛ ዛሊከ ይባላል። ሶስቱም አባባል ደረጃቸው ቅደም ተከተል ነው ማለት ነው። እና በቀላል በቅርበት ላለ ነገር ሃዛ ትለዋለ ማለት ነው። ሀ ለተንቢህ ይጨመርበትና አስሉ ዛ ነው። መጥቀሻው ሀዛ በቅርብ ዝላለ ነገር ሃዛ ትላለ ማለት ነው። ትንሽ ራቅ ላለ ከሆነ ዛከ ትለዋለ ማለት ነው። በጣም የራቀ ከሆነ ደግሞ ዛሊከ ትላለ ማለት ነው። ስለዚህ አሁን አላህ ዛሊከ ልኪታብ አለ። ያ ኪታብ ይላል። ኪታብ ያ ነው። ኪታቡ አሁን ያለው አብሮን ነው ቅርብ እስከሆነ ድረስ ሀዘል ኪታብ ነበር የሚባለው በሌላው ቦታ እንደሚለው ማለት ነው። አሁን ግን በርቀት የጠቀሰው ለምንድን ነው? የደረጃውን እርቀትና ምጥቀት ለማመልከት ነው። እናንተ አብሯችሁ ስላለ እንደ ቀላል ነገር አድርጋችሁ ብታውቱ ኪታቡ በጣም እንግዲህ የራቀና የመጠቀ ነው። በማንኛውም ኪታብ የሚለካ የሚደካ የሚመጠን አይደለም። እና ያ ደረጃው እጅግ እንደ ሰማይ ከዋክብት የራቀና የመጠቀ የሆነው ኪታባችሁ እሱ ነው ኪታብ ማለት ይላል። አላህ ስብሃነ ወተዓላ ዛሊከ ልኪታብ ዛሊከ ረጁል እንደሚባለው አንድ ሰው ለየት ያለ ባህሪ ዝነኛ የሆነ እንደሆነ ያ ሰውዬ ይባላል ማለት ነው። ስለዚህ ኪታብ ማለት ይህ ነው። ከሱ ውጪ አለው እንደ ኪታብ አይቆጠርም፣ በሱ አንፃር ማለት ነው። ስለዚህ ይህ ኪታብ እንግዲህ አዕዞሙ ኪታቢም ፊል ዓለም በዓለም ላይ አላህ ስብሃነሁ ተፈጠራት ጀምሮ እስካሁን ድረስ ከተገኙት መጽሐፎች ሁሉ የላቀና የመጠቀ የመጨረሻ ታላቅ ኪታብ ማለት ይህ ኪታብ ነው ይላል አላ ስብሃነ ወተዓላ ማለት ነው። እና አላ ከዚህ ኪታብ በፊት ለተለያዩ ነብያቶች ኪታቦች አውርዷል እንደሚታወቀው፣ ወዚ በፊት እዚሁ ላይ ይጠቅሳል ራሱ። እና እነዛ ኪታቦች ሁሉ እንግዲህ ለተላላቆቹ ነቢዮች እንኳ የተላኩትን ስማቸው የሚታወቁትን ብንጠራቸው እነስሑፉ ኢብራሂም ወሙሳ እነተውራቱ ሙሳ እነእንጂል ዒሳ እነዘቡር ዳዊት ይገኛሉ ማለት ነው። እነዚህ ኩሉ ከጌታ የመጡ ኪታቦች ናቸው። በመሰረቱ ግን ቁርአን ጋር በሚወዳደሩበት ጊዜ እነሱም ቁርአንን ሊወዳደሩት አይችሉም ማለት ነው። በይዘታቸውም በመልእክታቸውም ቢሆን ከቁርአን አንፃር ሁላቸውም ለቁርአን እንደ በር ከፋጭ፣ እንደ መንደርደሪያ ናቸው እንጂ ቁርአንን እንደ ወደረኛ ሆነው ሊቀርቡ አይችሉም። ስለዚህ ወሙሃይሚነን አለይ ይላል ያለፉትን ኪታቦች ሁሉ በበላይነት ጠቅሎ የሚመራ የእነሱን መልእክት በሙሉ የሚወርስ ብሎ ነው ያመጣው ማለት ነው። ስለዚህ አላህ ያወረዳቸው ኪታቦች እንኳ ከቁርአን ጋና ሊወዳደሩና ሊቀራረቡ የማይችሉ መሆናቸውን ለማሳየት ያ ወደር የሌለው በጣም የራቀ የመጠቀው ታላቁ ኪታብ በማለት ይገልጸዋል ማለት ነው። እንግዲህ ከአላህ የመጡትን ቀደምት መጽሐፎችን የሚያጥፍና የሚበልጥ መሆኑ ከተረጋገጠ በፍጡሮች የሚዘጋጁ መጽሐፎችስ ከዚህ ቁርአን ጋር ሊወዳደሩ ይችላሉ። በፍጡር የሚጻፍ ማንኛውም ፍጡር ቢያዘጋጀው ቁርአን ጋር ሊወዳደር የሚችል ምንም ነገር እንደሌለ በቀጥታ ያሳየናል ማለት ነው። ስለዚህ ኪታብ ብሎ ዝም ይህ ነው ይላል ማለት ነው አንድ ወይም ዛሊከ ልኪታብ ያ ደረጃው የላቀና የመጠቀው ታላቁ ኪታብ እንደ ሙብተዳ ታረገውና ይህንን ላ ረይበ ፊህ ምን ረቢ ልዓለሚን ተዓለማት ጌታ የተላከና የተወረደ ለመሆኑ ጥርጥር የለበትም ይላል ማለት ነው። የመጀመሪያው አባባል እንግዲህ ዛሊከ ልኪታብ የሚለው አረፍተ ነገሩ እዛ እናጠቃልላለን። ኪታብ ማለት ይህ ነው አለቀ፣ ሌላ ኪታብ የለም ብለህ ነው የምትቆመው ማለት ነው። በሁለተኛው እሳ ያ ታላቅ እና በጣም የላቀው ኪታብ አልክ ላረይ በፊህ ተት ነው የመጣው? ምንጩ ማን ነው የሚለውን መልስ ለመስጠት በሱ ጥርጥር የለበትም ይላል። በሱ ጥርጥር የለበትም። ምን ለመሆኑ ነው ጥርጥር የሌለበት? ተንዚሉ ምን ረቢል ዓለሚን በሌላው ሱራ እንደጠቀሰው፣ ማን ነው ተዓለማት ጌታ የተላከ የተወረደላችሁ መሆኑ ቅንጣት አትጠራጠሩ። ማንም መልአክ ወይም ሰው ወይም አጋንንት የጻፈውና የላከው እንዳይመስላችሁ በቀጥታ ተዓለም ባለቤት የተላከ መሆኑ የመጠራጠር አይገባም። በሱ ጥርጥር የለም ይላል ማለት ነው። ከዚያ በኋላ ሁደን ሊልሙተቂን፣ ይህ ኪታብ ታዲያ ለሙተቂን ለጥንቁቃን መመሪያ ነው ይላል። ይህ ኪታብ አላህ ሱብሓነሁ ወተዓላ ያወረደው ለምንድነው ዓላማው ጥንቁቃን የሆኑትን ባሮችን ወይም ፈርሃያን የሆኑትን ሊያስጠናቅቅበት ነው። ይህንን መመሪያ የተቀበለና የተከተለ ከዘላለም ውርደትና ውድቀት ይድናል። ይህንን መመሪያ ያልተቀበለና ያልተከተለ ደግሞ ለጊዜው እንኳ ቢኖርም የተወሰነውን እድሜ ያህል በመጨረሻ ዋጋ ቢስ ሆኖ ይወድቃል ብሎ የሰው ልጆች እድል የተወሰነበት ኪታብ ነው ማለት ነው። ስለዚህ ጥንቁቅ የሆኑት ይህንን መለኮታዊ መመሪያ ልዩ ትርጉም ይሰጡታል። ይህ ከሆነ እድሌ በዚህ ኪታብ ከሆነ የሚወሰነው፣ ስለዚህ በዚህ ኪታብ ጌታ የነገረኝንና የመከረኝን ሁሉ መከተልና መቀበል አለብኝ ብለው የህይወታቸው መመሪያ ያደርጉታል፣ በፍቃዳቸው ማለት ነው። ሌሎቹ ያልታደሉትና የገረሩት ግን ተመጤፍ አይቆጥሩትም ይህን ነገር ማለት ነው። ስለዚህ አላህ ምን አለ? ይህ ታላቅና ልዩ የሆነ ኪታብ፣ ሁደን ሊልሙተቂን ፈን፣ ጌታን የሚፈሩ ለሆኑት ህዝቦች መመሪያቸው ነው። ለማይፈሩት ለትዕቢተኞቹ ግን ጌታ ያው ቢልክላቸውም መቀበል ስላልፈለጉ እነሱ እንደ መመሪያ አልተጠቀሙበትም። በሌላ ቦታ ላይ ሁዴን ሊናስ የሚል እናገኛለን። ለሰው ልጆች ሁሉ መመሪያ ይላል ማለት ነው። ለሰው ልጆች ሁሉ መመሪያ ብሎት ያበቃ፣ እዚህ ደግሞ ሊልሙተቂን ለጥንቁቃኖቹ መመሪያ የሚለው አይጋጭም ወይ ሁለቱ አባባል የሚል ጥያቄ ያስነሳል። አይጋጭም። በመሰረቱ ለሰው ልጆች ሁሉ መመሪያ ብሎ ነው ያወረደው። ግን የሰው ልጆች በመቀበልና ባለመቀበል ተለዩ፣ በገዛ ባህሪያቸው ማለት ነው። እንግዲህ የተቀበለው የራሱ ጥሪት አደረገው ማለት ነው፣ ለእሱ ብቻ እንደተወረደለት ሆነ። ያልተቀበለው ደግሞ ስላልታደለ፣ ስላልተጠቀመበት፣ ቢላክለትም መጠቀም ስላልቻለ እንዲያልተለከለት ሆነ ማለት ነው። ስለዚህ አንድ ሰው ለምሳሌ ፀሐይ ለሁሉ ሰው ነው የምትወጣው የተወሰነ ሰው ትወጣለች። ግን ዓይን የሌላቸው ውራን አይጠቀሙባትም። እነሱ ዓይን ስለሌላቸው ለእነሱ አልተላከችም። በዓይኑ ቢኖራቸው ኑሮ ይጠቀሙ ነበረ። ለማየት ባለመቻላቸው ግን አልተጠቀሙባትም ማለት ነው። ስለዚህ ዓይን ላላቸው ነው ብሎ ቢነገር ችግር የለም። በተጨባጭ አገልግሎት የምሰጠው ዓይን ላላቸው ነውና ማለት ነው እና ለጥንቁቆቹ ነው። አላህ Subhanahu Wa Ta'ala መመሪያ ያደረገላቸው ሌሎቹም እንግዲህ ትቢታቸውንና እንትናቸውን ትተው ቢመለሱ ለነሱ መመሪያ ይሆንላቸዋል። ግን እነሱ ሊጠቀሙበት ባለመፈለጋቸው ለነዛ እንዲያልተላከ ሆነና ለጥንቁቃኖቹ ብቻ ጠቃሚ መመሪያ ነው ተባለ ማለት ነው። እነዚህ ሙተቂን የሚላቸው እንግዲህ አላህ Subhanahu Wa Ta'ala እነማናቸው የሚለውን የበለጠ እንድናውቅ ተጨማሪ ማብራሪያ ይሰጣል ማለት ነው። አንደኛ ሙጠቂ የሚለው ቃል እንግዲህ በልብ ውስጥ የጌታ ፍርሃቻ ያለበት ማለት ነው። ስጋት አለበት። የጌታን ትዕዛዝ ካላከበርኩኝ ጌታ ነገ ይጠይቀኛል፣ ወይም የከለከለኝን ነገር ከተዳፈርኩኝ በወንጀል ይይዘኛል፣ ይቆጣብኛል የሚሉ ሰዎች እነዚህ ፈርሃያን ይባላሉ። እነዚህ ናቸው በዚህ ኪታብ አላህ ሱብሃነሁ ወተዓላ እንዲጠቀሙ ያደላቸውና የመደባቸው ይላል። እና የፈለጉትን ብሰራ ያፈለግኩትን ባወራ ማንም አይጠይቀኝ፣ ከሞተ በኋላ ማንም ሰው ተመልሶ ሲመጣ አላየንም የሚሉት ደንዳኖችና ገራራዎች ግን ራሳቸውን ከተቅዋ አርቀዋል ማለት ነው። ይህ እስከሆነ ድረስ ቀጠሮ እስከሚደርስላቸው በዚች በዱኒያ ላይ እንደፈለገ ይፈነጫሉ፣ በመጨረሻ ግን ወጥመድ ይገባሉ። እነዚህ አልተጠቀሙበትም ይለናል ማለት ነው። አለዚነ ዩኡሚኑነ ቢልገይብ እነዚህ አላህ ሱብሐናሁ ወተአላ ቁርአን መመሪያ እንዲሆንላቸው ያደላቸው የዚህ ድል ባለቤት ለመሆናቸው ማረጋገጫው ምንድነው? በገይብ የሚያምኑ ናቸው ይላል ማለት ነው። ገይብ ማለት ሩቅ፣ ድብቅ፣ ስውር የሆነ ነገር ማለት ነው። ድብቅ በሆኑ ነገሮች የሚያምኑ የሆኑት ናቸው። ፈራያን የምንላቸው አለ። እና ሰው እንግዲህ ሁለት አይነት አይን አለው። አንደኛ ያው የውጭ አይን አለው፣ ጥንድ አይኖች አሉት እነዚህ ጥንድ አይኖች አካል ያላቸውን ነገሮች ሁሉ ያይባቸዋል ማለት ነው። ሁለተኛ የህሊና አይን አለው። የሰው ልጅ ከሌላው ነፍሳትና እንስሳት የሚለይበት አንድ ነገር ከአካባቢ ያየውን መረጃ ተሰበሰበ በኋላ ያን ነገር በማመዛዘን እና በማመሳከር በልቡ አንድ በአይን የማይታይን ነገር ይረዳል ማለት ነው። ያ ውስጣዊ አይን ይባላል። ስለዚህ ያ ውስጣዊ አይን የሚያየው ነገር አለ። እነዚህኞቹ ከሃዲዎቹ ግን ልክ እንደ እንስሳዎቹ በግልጽ በገሃድ አይናቸው ብቻ አካል ያለውን ነው የሚያዩት እንጂ ከዛ ጀርባ ያለን ነገር ሊያው አይፈልጉም ማለት ነው። እኒህ ሙዕሚኖች ግን ከነዛ የሚለዩት ዩዕሚኑነ ቢልገይብ ከሐዋሳታቸው የራቀና የተደበቀን ነገር የሚያምኑ ናቸው። ባይናቸው የሚያዩትን ነገር እንደሚያምኑ፣ በጆሮቸው የሚሰሙትን እንደሚያምኑ፣ አላህ ደግሞ የነገራቸውን ነገር በህሌናቸው ይደርሱበታል ያውታል ያንን ነገር የሚቀበሉት ናቸው ይላል፣ ማለት ነው። እና ሰው እንደሚታወቀው እንግዲህ የተለያዩ ሐዋሳቶች አሉት። የሚታይን ነገር በአይኑ አይቶ ይረደዋል። የሚጨበጥን ነገር በእጁ ጨብጦ ይረደዋል። የሚሸተትን ነገር በአፍንጫው አሽቶ ይረደዋል። የሚቀመስ ጣዕም ያለውን ነገር በምላሱ ቀምሶ ያውቀዋል። በልብ ደግሞ የሚታወቁትን ነገሮች ተመራምሮና አጥንቶ ይደርስባቸዋል። እነዚህ ሐዋሳቶች ናቸው። ሰዎች እንግዲህ አላህ ሱብሃነሁ ወተዓላ የወፈቃቸው። እንዲያውም ከዛሂር አይናቸው የውስጥ አይናቸው ነው የበለጠ ከሌላው የሚለያቸውና የበለጠ የሚጠቅማቸው። ይሄንን እንግዲህ በሐዋሳታቸው በአይናቸው፣ በጆሮአቸው ያልደረሱበትን ነገር አላህ ጌታቸው ሲነግራቸው፣ ረሱላቸው ሲያስተምራቸው ከኔ ሐዋሳት ይልቁንስ ጌታ ያለው ነው ሀቅ የሚሆነው። እኔ አንዳንድ ጊዜ ብዥታ ይፈጠርብኛል፣ የሌለ ነገር ያለ ይመስለኛል አላህ ግን አስደቁል ቃይልን ነውና ወመን አስደቁ ምን ላ ቂላ እንዳለው ጌታ ከነገረኝ እንዴት አላምንበትም ሰው ተሞተ በኋላ በመቃብር ይጠየቃል እንደገና ነገ የውመል ቂያማ የሚባል ነገር ይመጣል ጀነት አለ ጀሀነም አለ ሚዛን አለ ሂሳብ አለ ሲራት አለ ብሎ ሲናገር ይሄ ነገር ባለቤቱ ነው የተናገረው አዘጋጁ ነው እራሱ ጌታ የነገረኝን ነገር እኔ በአይኔ ካላየሁት ብዬ እንዴት እክድ ያለሁኝ ብለው በቀጥታ በህዋሳታቸው ያልደረሱባቸውን ነገሮች የሚቀበሉና የሚያምኑ ናቸው። የዛ አይነት እምነት የማይቀበሉ ሰዎች የቁርአን መመሪያ ለነሱ ምንም አይጠቅማቸውም ይላል ማለት ነው። እና የምናምንባቸው አርካነል ኢማን የሚባሉት ነገሮች ሁሉ አብዛኛዎቹ ወይም ሙሉ በሙሉ ማለት ይቻላል ገይብ ናቸው። መጀመሪያ የምናምነው በማን ነው? በአላህ ነው። በአላህ አላህን ዛቱን በግሃድ ተከስቶ አላየንም። ድምፁንም አልሰማንም። የት እንዳለም የምናውቀው ነገር የለም ግን፣ አላህ ራሱ ማን እንደሆነ እንዴት እንደፈጠረን ለምን እንደፈጠረን በሚገባ ነገረ አስተማረ ማለት ነው። ስለዚህ ግድ በአይናችን ካላየንህ በስተቀር አናምንብህም ልንል አንችልም። ማነው ሙሚኖች እስከሆን ድረስ ጌታ በቂ መረጃ ሰጥቷል፣ ከማየት ያላነሰ ተጨባጭ መረጃዎችን ሰጥቶናልና እነዛን መረጃዎች በህሊናችን ተረርተን ጌታ መኖሩን ያለንም ጥርጥር እንቀበላለን፣ አማኞች ስንሆን ማለት ነው። ስለዚህ እነዚህ ሙሚን ቢልገይብ ይባላሉ። ሌላ ያልታደሉት ለምሳሌ ኮሚኒስት ተጠየቀው ጌታ የሚባል ነገር ላይኖር ይችላል፣ ባክህ ማናየው ይልሃል ማለት ነው። ለምን እሱም ያምነው ሁልጊዜ በገሃድ የሚታይ ነገር ብቻ ነው። ይሄ ምሰሶ ፊት ቁሞ ስለሚያይ ይህን ያምንበታል፣ ግን ስለ ጌታ አያምንም ማለት ነው። ይሄ ደግሞ ወደ እንስሳው ዓለም ማሽቆልቆል ነው። እንስሳውም ልክ በገሃድ የሚታዩትን ነገሮች እንደኛው ያምንበታል። አሁን አህያውን በዚህ ክድ ብትለው ግድግዳ ጋር ሄዶ አይጋጭም። ፊቱ ያለውን ነገር አይቶ በክፍቱ ነው የሚሄደው ማለት ነው። ስለዚህ የሰውነት ማዕረጉን ትቶ ወደ አህያው ዓለም ነው የወረደው ማለት ነው። ያ እሱን እንግዲህ ነቃሁኝና ተሻሻልኩኝ ብሎ ነው ያለው። አላህ ግን ሱብሓነሁ ወተዓላ ከእንስሳው ዓለም ከፍ በሉና በህሌን አይናችሁም ወቁ እኔ የነገርኳችሁን መረጃ ተጠቅማችሁ እኔ ጋር ተዋወቁ እያለ ነው ያል ስለዚህ አላህ ስብሓነሁ ወተዓላ እንግዲህ እሱ በመኖሩ ያለምን ጥርጥር እናምናለን። ለምን በኸይብ በማመን ሸርጥ ነውና ማለት ነው። ሁለተኛ በኩቱቦች እመኑ ነው የሚለን ኩቱቦችን በቀጥታ አላህ ጽፎ ለነቢዮች ሲያስተላልፍ አላየንም። እኛ በአይን ምስክርነት አይደለም እንዴ ግን ከጌታ የመጣ ኪታብ ነው ተብሎ ይነገረናል። ያ ኪታብ እኔ አይኔ እያየሁት ጌታ ከሰማይ እንደዚህ ተመልብሎ ሲወርድ ታላየሁት በስተቀር አልቀበልም ታልክ ሙሚን ልትሆን አትችልም ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ አውርጀዋለሁኝ እስካለ ረሱል ተቀብሌዋለሁ እስካሉ ድረስ ይህን ነገር ስርዓቱ ወቅብብሉን እንኳ ባናየውም በገይብ አምነንበታል ማለት ነው። ረሱሉንስ ራሱ ረሱል ራሱ ከሰዎች መካከል ተነስቶ ነው ነቢይ ሆንኩኝ የሚለው ስናየው በአካል ክፍሉ ልዩነት የለው እንደኛ ሁለት እግር ነው፣ ሁለት እጅ ነው ያለው፣ ሁለት አይን ነው ያለው። ቁመቱም ውፍረቱም ብዙ ተሰው የተለየ ነገር አይደለም። ኢንነማ አነ በሸሩ ሚትልኩም ነው የሚለው። ግን አላህ ሱብሓነሁ ወተዓላ የዓለም ባለቤት የሆነ ጌታ አነጋገረኝ፣ መመሪያ ሰጠኝ እያለን ነው። ያ ነገር እውነት ይህን ሰውዬ ጌታ አነጋግሮታል፣ መመሪያ ሰጥቶታል ብለህ ተተጠራጠርክ ልትጠራጠር ትችላለህ ማለት ነው። ለምን አላየህምና። ግን ጌታ ይህን ሰው እየመረጥኩት ካለ የመምረጥ ስልጣን የእሱ ነው፣ የመፍጠር ስልጣን የእሱ እንደመሆኑ ስለዚህ ጌታ ተመረጠው ምን አለ ብለን እንስማማለን ማለት ነው። በገይብ ማመን ማለት ይሄ ነው። ነቢዩን እንደ ሰውነቱ እናየዋለን፣ ግን ስልጣኑን የንቡዋ ካባውን ሲደርብለት በአይናችን አላየንም ማለት ነው። ግን ያን ነገር አላህ ሁኗል ብሎ ከነገረን መቀበል ነው ያለብን ማለት ነው። መላኢኮችን ስንል እንደዛው ገይብ ናቸው። መላኢኮች እንግዲህ ረቂቃ ናቸው፣ እንዳየር ናቸው ሰባት ሰማያት ሁሉ የሞሉት በምድርም ደግሞ በጣም በርካታ የሆኑ በተለያየ ስራ የተሰማሩ ፍጡሮች እንደሆነ ይነግረናል። ግን አንድ መላይካም በገሃድኛ አይተናናቅም። ግን በአይኔ ካላየሁት እኔ መላይካ የሚባል ነገር አላውቅም ካልክ ወደ ኩፍሩ አለም ሄድክ ማለት ነው። ጌታ አሉ እስካለኝ ድረስ መላይኮች አሉ ብለህ ከተቀበልክ ግን የጌታን ምን መግለጫ ከአንተ ሐዋሳት የበለጠ ደረጃ ክብር ሰጠኸው ማለት ነው። የውም አልአኪር የሚባለው እንደዛው ነው። የመጨረሻ ዓለም የሚባለው ተሞት በኋላ ተነስቶ ተመቃብር ወጥቶ ከዛ የሥራ ውጤቱን ተነግሮት ተመዝኖት እኩል ወደ ጀሃነም እኩል ወደ ጀነት ይላል። ይህ ዓለም እንግዲህ ዓለም አቀፍ ለውጥ ይመጣል ብሎ የሚናገሩት የአላህ ርሱሎች ናቸው። አላህ ራሱ ነው። ግን ማንም ሰው ሰው ተመቃብር ተነስቶና ወጥቶ ሲመጣ እስካሁን አላየም ማለት ነው። ይሄ ነገር ግን ወቅቱ ሲደርስ እንደሚሆን ሁሉም ነብዮች ስለተናገሩ እና ሁሉም ክቱቦች ስለመሰከሩ እንቀበለዋለን ማለት ነው። ከዛ እንደ ስራ ውጤቱ ጃሃነም የሚፈረድበትም ወደ ጃሃነም፣ ጀነትም የሚታደለው ወደ ጀነት እንደሚሄድ ሁለቱም ዓለም እንዳሉ ይናገራል ቁርአን። በእርግጠኝነት ቀደምት መጽሐፎችም እንደዛው ሁሉም ነብዮች ማለት ነው። ይሄ ነገር ሁሉ ጋይብ ነው። ይህንን እንግዲህ አማኞች ይቀበላሉ። ከሃዲዎች ግን የሁሉ ነገር በገሀር ተከስቶ ስላላዩ አይዋጥላቸውም። ስለዚህ ለነሱ መመሪያ አይደለም። ቢላክም አልታደሉም አልተጠቀሙበትምና ሊቀበሉት ፈቃደኛ ባለመሆናቸው ለነሱ መመሪያ መሆኑ ቀረ ማለት ነው። ስለዚህ ለሙተቆቹ የሚለው እንግዲህ እነዚህ ገይብ የሆኑ ነገሮች ወሳኝ ናቸው። ሰዎች በጤንነት በህይወት እያሉ ነው አርካን ልኢማንን ያለምንም ጥርጥር መቀበል ያለባቸው። ግን ወደ ገሃድ ዓለም ከመጣ በኋላ ሁሉም ሰው ያምናል። ለምሳሌ ጣረሞት ሲመጣበት እያንዳንዱ ሰው በዚህ መልክ ሲነገር የነበረው ሁሉ ነገር በጋድ ይከሰታል። ልክ እንደ ፊልም ጣረሞት የያዘው ሰው ጀነት ይታየዋል፣ በቀጥታ ጀሃነም ይከፈትለታል። የዛ ጊዜ አመንቱ ይላል። እያንዳንዱ በቃል እንኳን መናገር ባይችል በሀሳቡ ይስማማል። ለካያ ከሞት በኋላ ሌላ ዓለም አለ የተባለው ይህ ነው። ዛሬ የሰው ልጆች በሰሩት እንኳን እንትን መሳሪያ ስንት ዓለም እያየን አይደል እንደዚህ ቁጭ ብለን እንኳን በረብ አልዓለሚን መሳሪያ ያንም በሚያዩበት ጊዜ ሁሉም ያውቃል ማለት ነው። ስለዚህ ገርገራ ከያዘው በኋላ እንዲህ ሰው ተውባ ቢያረግ ወይም እስላምን ተቀበልኩ ቢል አልቀበልም። አላህ ሱብሓነሁ ወተዓላ ለምን በገይብ አላመነም? በገሃር ነው ያመነው። የአይን ምስክርማ ታሳየው በኋላ ማን ይክዳል? የውመል ቂያማ በሚሆን ጊዜ ሁሉም ሰዎች ይነሳል። አለይሰ ሀዛ ቢል ሀቂ ብሎ ይጠይቃቸዋል። በዱኒያ ላይ ነቢዮችን እየላኩኝ ኪታቦችን እያወረድኩኝ ይህ መጨረሻ ዓለም ይመጣል ተጠንቀቁ ብያችሁ ነበር። እናንተ ግርማን ህዱ አየ ትሉ ነበር ህዳችሁ ባታውትም መጡ ይኸው መታቸው አያችሁ። ዛሬ አሁን እስሐቅ ነው ወይስ ይላቸዋል። ቃል ወረቢና ይላሉ። በላ ወረቢና አሁንም እርግጥ ነው ታይኖዳ ወዳ ምስክራለ እንደ ይላል። ቢልኢትፋቅ ቢእጅማዕ ዓለም በአጠቃላይ ሰውም፣ ጅንም፣ ፊራውንም፣ ሃማንም፣ አቡጀህልም አቡልሃብም ሳይቀሩ በአንድ ድምፅ አምነናል የሚሉበት ጊዜ ይመጣል። ግን ያመኑት በምንድን ነው? በገይብ አይደለም። በገሃድ በህዋሳታቸው ሲያሳያቸው ወቅቱ ደርሶ ማለት ነው። የዛ ጊዜ ደግሞ ቢያምኑ ተቀባይነት የለውም። በገይብ ነው ማመን ያለባችሁ በማለት ውድቅ ያደርግባቸዋል ማለት ነው። ስለዚህ እንግዲህ ኢማን ቢልገይብ መጠናከር አለበት። ሰዎች በጤንነት በህይወታቸው እያሉ ሳይታመሙ ሳይደክሙ ይህን ጊዜ በሪሳላ ማመን ነው የሚጠቅመው ለማለት ነው። ከዚያ በኋላ ይህን እምነት እንግዲህ ከልብ የተቀበሉና የተስማሙ መሆናቸውን ገቢራዊ ማረጋገጫ ያስፈልጋል። ከማረጋገጫዎቹ አንዱ ምንድ ነው? አለዚነ ዩሚኑነ ቢልገይብ ታለ በኋላ ወዩቂሙነ ሶላት ወዲ አርካን ልእስላም አርካን ልኢማንና አርካን ልእስላምን እያሰባጠረ ነው የሚያቀርባቸው ማለት ነው። በገይብ ታምናለህ። በገይብ የሚለው ውስጥ አርካን ልኢማንን በሙሉ አካተታቸው ማለት ነው። በእነዚህ ያመንክና ያላመንክ መሆኑን ለማረጋገጥና ቼክ ለማድረግ ምን መጣ? ወዩቂሙነ ሶላት፣ ሶላትን አስተካክለውና አዘውትረው የሚሰግዱ የሆኑት ናቸው፣ ሙተቂን የሚባሉት ይልል ልማን ነው። አንድ ሰው አምኛለሁ ብሎ እንደ ቋንቋ አርካነል ኢማንን ሸምድዶ ሊናገር ይችላል። ካፊሩ፣ የሁዲ፣ ነስራኒ፣ ተዛም አልፎ ሽውዒ፣ ቡዚ፣ መጁሲ ምን አለ ቋንቋ ምን ይከለክለዋል? አሽሀዱ አን ላኢላሀ ኢለላህ ብሎ ቢያስተጋባ ይችላል። አላሁ አክበር ሊል ይችላል። እያሉ ነው በአሁኑ ጊዜ እንዳውም። ስለዚህ ይህንን እንግዲህ ማለታቸው ከልባቸው መሆኑን የሚያረጋግጠው ምንድነው? ተክባር ተግባር ሲመሰክር ነው። በቀን አምስት ጊዜ መስገድ ያለብህ ይላል። በትክክል ኢማኑ የሌለ ልቡ የሌለ ሰው ውስጥ በቀን አምስት ጊዜ መስገድ ይችላል። እንዴት አድርጎ? በቀን አምስት ጊዜ ውዶ አድርጎ ወቅቱን ጠብቆ አስተካክሎ ስራውን አቋርጦ በቀን አምስት ጊዜ የሚሰግደው ልብ ውስጥ ኢማን የምትባል ነገር ካለች ነው ማለት ነው። ስለዚህ ሶላት የማይሰግድ ሰው ኢማን የለውም የሚባለው ለዚህ ነው። አላህ የመጀመሪያ መለኪያ መመዘኛ ያደረጋት እሷ ናትና፣ ወኢነሶላተ ለከቢረቱን ኢላ ወይ ወኢናሃ ለከቢረቱን ኢላ አለል ኻሺዒን ይላል። አላህን የሚፈሩ ፍርሃት የሌለባቸው ሰው በልባቸው ሶላትን አዘውትረው ሊሰግዱ አይችሉም። ትልቅ አቀበት ናት ማለት ነው። እና ዩቂሙነ ሶላት የሚለው ራሱ ዝም ብሎ መስገድ ብቻ አይደለም። አንደኛ ቅድመ ሁኔታውን ማሟላት ይጠይቃል። ላሶላት ሊመለ ጠኋረተ ለሁ እንዳሉት ለምሳሌ ጠኋረተል አክበር፣ ጠኋረተ ላስኸርን ማስተካከል አለብህ። ጀናባ ካለብህ ትታጠባለህ። ሴቶች ከወር አበባ ከወሊድ ደም ጨርሰው ከሆነ መታጠብ አለባቸው። ከዛ ደግሞ መለስተኛ ውዶ ከሌለ ውዶህን ኢዳ ቁምቱም ኢለ ሶላት ፈግሲሉ በሚለው መሰረት ውዶ ማስተካከል አለብህ። ከዛ በኋላ ወቅቱ መግባት አለ መግባቱ ማረጋገጥ አለብህ። ወ በሰውነትህ ላይ በአልባሳትህ ላይ በቦታ ላይ ነጃሳ እንዳይኖር ማረጋገጥ አለብህ። ከዛ ወደ ቂብላ መዞርክን ማረጋገጥ አለብህ። ከዛ ደግሞ ከገባ በኋላ አርካነ ሶላት የሚባሉት ይመጣሉ፣ የሶላት ማእዘናት የሚባሉ። እነዛም በሙሉ አንድ ባንድ ማስተካከልና ማሟላት አለብህ። ከዛም ደግሞ ልብህን በኩሹዕ ላይ መስጠህ በተቻለ መጠን ከተለያዩ ሀሳቦች ታቅበህ ጌታ ጋር እየተወያየህ መሆኑን ተገንዝበህ በሙሉ ፍርሃት ቀድ አፍላሃ ልሙእሚኑን ለዚናሁም ፊ ሶላትም ካሽዑን እንዳለው ጌታን በተልብ ፈርተህ መስገድ ይኖርብሃል ማለት ነው። በዚህ መልክ ስግደቱ ደግሞ ያዝለቀቅ የሳምንት ጁሙዓ ወይም የአመቱ ረመዷን ስግደት አይደለም ማለት ነው ነው ወለዚነሁም አላ ሶላቲም ዩሓፊዙን ይልሃል። አላ ሶላቲም ዳኢሙን ይልሃል። ዘወትር ሐታ የእቲየከል የቂን እድሜ እስተሚፈጸም ድረስ ሰባ ሰማኒ ዓመት ሰለቼ ደከመ ሳትል በቀጥታ ትቀጥላለህ ማለት ነው። ይህ ከሆነ የመጀመሪያውን መመዘኛ አለፍክ ማለት ነው። አንድ ነጥብ አገኘህ። ግን ስንቶቹ ናቸው ሙስሊም ነን የሚሉ ይችን የመጀመሪያዋን ነጥብ እንኳ ሊያሟሉ የማይችሉት? ሙስሊም ነን እያሉ የማይሰግዱ ስንቶቹ ናቸው? ተሚሰግዱትስ ደግሞ ሸርጡን የሚያሟሉ ስንቶቹ ናቸው? አርካኑን የሚያስተካክሉ ስንቶቹ ናቸው? የሚያዘወትሩ ስንቶቹ ናቸው? ኹሹዕ የሚያደረጉ ስንቶቹ ናቸው? እየተንጠባጠበ እየረገፈ ነው በየመንገዱ የሚወድቀው ማለት ነው። እና በዚህ በአንዷ ነጥብ ብቻ ደግሞ ሁለተኛው ነጥብ ሲመጣ፣ ሶስተኛው ነጥብ ሲመጣ እንግዲህ እያበጠረ ነው የሚሄደው ማለት ነው። ለዚህ ነው የውመል ቅያማ ሲሆን አላህ ሱብሃነሁ ወተዓላ ነቢዩላህ አደምን

ከዛ ደግሞ ተቀበልን ያሉት እየተንጠባጠቡ በመለኪያው ማለፍ እያቃታቸው እየረገፉ እየረገፉ ሄደው በመጨረሻ ተሻ እንዲቀራል የተባለው ለዚህ ነው ማለት ነው። እና እንግዲህ ወዩቂሙነ ሶላት፣ ሶላትን አስተካክለውና አዘውትረው የሚሰግዱ የሆኑት ናቸው ሙተቂን የሚባሉት ይላል። የመጀመሪያው ነጥብ ከዛስ፣ ወሚማረዘቅናሁም ዩንፊቁን ከሰጠናቸው ሲሳይ ደግሞ የሚቸሩ የሚለግሱ ምጽዋት የሚለግሱ የሆኑት ይላል። እንግዲህ ሶላት በአንተና በጌታ መካከል ሲላ ናት፣ መገናኛ ስልክ ናት። ሶላት ከሌለ ጌታ ጋር ግንኙነትህ አቋርጠሃል ማለት ነው። ሁለተኛ ደግሞ ነፈቃት በሌላው ቦታ ዘካት ይለዋል፣ እዚህ ግን እማረዘቅናሁም ዩንፊቁን ይላል እና ይሄ የመጀመሪያው ጌታ ጋራ የምትገናኝና የምተዋወቅበት ዋና ንጥብ ሲሆን ሁለተኛው ደግሞ ከማህበረሰብ ከወገንህ ጋራ የምትገናኝበት ነፈቃት የሚል መጣ ማለት ነው። ስለዚህ ዒባደተል ጀሰድ ወሩህ ሶላትናት በአካልህም በመንፈስህም በየለቱ ቢያንስ በቀን አምስት ጊዜ ከጌታ ጋር አላቃህን ሁልጊዜ ማዳበር አለብህ። በዛው አንጻር ደግሞ ገንዘብ ካለ ከገንዘቦች እየቀረስክና እየቀነስክ ለደካማ ወገኖች በመመጽወት በዚህ በሁለቱ ነጥብ ነው መጀመሪያ የምትለካው ማለት ነው። ሶላት አልሰግድም ሙስሊም ነኝ፣ ዘካት አልከፍልም ሙስሊም ነኝ ታልክ ግን ያው የአንተ ሙስሊም ነህ ማለት ነው አላህ ያለው ሳይሆን እና ስለዚህ እነዚህን እዚህ ላይ ግን በሌላ ቦታ ዩቂሙነ ሶላት ብሎ ቱነ ዘካት የሚለውን ትቶ ወሚማረዘቅናሁ ምንፊቁን በሚል በተለየ ቃል ገለጸው። ለምንድን ነው ዘካት ማለት ወይም ነፈቃ ማለት በገንዘብ ብቻ የተወሰነ አይደለም። አላህ ከሰጣቸው ሲሳይ ሁሉ የሚመጸውቱና የሚቸሩ አለ እና ዘካት የሚወጅበው የተወሰነ ሀብት ባለጸጋ ለሆነ ሰው ነው። ይህ ግን አጠቃላይ ነው። የድሃም ዘካ አለው። አንድ ሰው ገንዘብ የለውም፣ እውቀት አለው፣ ጉልበት አለው፣ የተለያየ ሙያ አለው። በዛ አላ በሰጠው እድል ወገኑን ታገለገለ፣ እሱም ነፈቃ እንዳደረገ ይቆጠርለታልና ከሰጠናቸው ለወገኖቻቸው የሚያካፍሉ የሚለው ተዛ ሰፋ እንዲል ለማድረግ ነው ማለት ነው። እና በዚህ መልክ ነው እንግዲህ አላህ ሱብሃነሁ ወተዓላ ወዳጆቹን እየመዘነና እየገለጠ እያስተዋወቃቸው ያለውና አሁንም ክፍለ ጊዜው ስለተገባደደ እዚህ ላይ አረፍትና ላፍታ እንደገና እንመለሳለን። ወሰለ ላሁ ሰለማ አለነቢዩ ላልቃ